ሄድ ከፈለገች ትሄድ። ለኔ ብለህ የምታስቆማት ከሆነ አታስቆማት። ቡሪክ በቃ ያንተን ነገር ተረዳሁኝ። ለኔ ብለህ ነበር ያደረግከው። አምኝለው ከዚህ በኋላ እንዳታስቆማት ትሄድ። እኔም የራሴ የሆነ መንገድ ይዣለሁ። የራሴ መንገድ፣ የራሴ የሆነ መንገድ እየተጓዝኩ ነው። ተዋት ትሂድ። በኔ ምክንያት ግን እንድትሄድ ያልፈልግም። በኔ ምክንያት አንዴ ዘሌላ እንኳን እንባ እንዲወርድሽ አልፈልግም። ምርጥ ምርጥ ምርጥ ጀግና ወንድሞች ብያችኋለሁ። የምር የሰው ደስታ የሚያስደስታችሁ ከተከዘ ቆን መቆማችሁ። በተለይ ኤፋዬ እንግዲህ ከፊት ጀምሮ የምናውቀው ምርጥ አንበሳ ወንድማችን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ ብያላችሁበት ሰላም ፍቅር ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ ይህም ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር ምክቷ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ በኮሜንት እንድትሰጡኝ እያልኩኝ እንግዲህ ልጆቻችን በራሳቸው ቤት ሌላ ታሪክ ጀምረዋል ማለት ነው። እንኳን ደስ ያላችሁ አንድሻ ፋሚሊዎች ማለት ነው። ግን እዚያ አንዳንድ ውስጣችሁ ላይም ውስጥ ላይ መታችሁ የምትፈተፍቱ ዘው ራሳችሁን ቻሉ። አያገባችሁም ስለ እኛ ልጆች፣ ሄዱ መጡ ቀሩ፣ እኛ እኛ አለን፣ እናቶቻቸው እህቶቻቸው ማለት ነው። ስለ ፉፉዬም ስለ ፍቅርዬም የማያገባችሁ ሰዎች እየመጣችሁ አታደቅልቁ። ገባችሁ? ለማንኛውም የዛሬው ቪዲዮ ያበደ ነው። በቃ እኔ ቀን ምንቀጧት ጀምሮ ብያችኋሉ። ዛሬ ያበደ ቪዲዮ ጠብቆ ስላችሁ ነበረና ትርምስምሱ ውጥጥትን ያለ ውስጡ ኮሜንቱ በቃ ሚሊዮን ኮሜንት ነው የምታዩት ማለት ነው። በግማሹ እየሳኩኝ፣ በግማሹ እያዘንኩ፣ በግማሹ እየተደሰትኩኝ ነው ያሳለፉት ኮሜንቶቹ ማለት ነው። ፍቅርዬን በጣም እያስለቀሳት ያለው በአንዳንድ መርዝ ሰዎች እየተደረገ ያለው ነገር እንጂ አሁን እዚህ በህይወቷ ላይ በሚፈጠረው ነገር አይደለም። ይሄ አስረግጬ የምነግራችሁ ነገር ፍቅርዬ ለቀላል ነገር የምትሸነፍ በቀላል ነገር የምታለቀስ ልጅ አይደለችም። ሰው መጣ ሄደ፣ ጉዶ አይደለም አንድ አስደግጭ የምነግራችሁ ነገር አብርሽ ሲሄድ በቃ ሄደ እንዳለች ሁሉ ፉፉ ላይ መወሰን የምችል ልጅ ናት፣ በነገራችን ላይ ማለት ነው። ነገር ግን እሷ የፍቅርና ከፉፉ ጋር ያላት ችግር ሳይሆን እያስለቀሳት ያለው አንዳንድ የማትረቡ ሰዎች በቲክቶክ ላይ ወላጅ አባቷን የሞቱ አባቷን እያመጣቸው መዘቀዝቁ ሰዎች፣ በእናንተ ምክንያት ነው ፍቅር ውስጧን እየተሰማት ያለው ማለት ነው እንጂ እንበዋን በማንም ፊት የምታሳይ ልጅ አይደለችም፣ ሲጀምር ማለት ነው። እና አንዳንዴ ለምንድን ነው ይሄን የምናደረገው ብላችሁ ቆም ብላችሁ አስቡ። ምንም ታርግ ምንም ትሁን ብታጠፋም ብትበድልም ፍቅር ናት እዚህ እየሰራች ያለችው። ስለዚህ ፍቅርን ተናገሩ አለቅ። በዚህ አጋጣሚ የማንም እናትናባት እኔ አሁን የፍቅር ደጋፊ ነኝ አይደለ ፍቅርንና ፉፉዬን አደንቃለሁ፣ ደግፋለሁ፣ እወዳቸዋለሁ። ነገር ግን ሩታን አላደንቃትም ማለት እናትና አባቷ ሲዘቀዘቁ ደስተኛ ይሆናለሁ ማለት ግን አይደለም። ምክንያቱም ጨዋ ወሎ ጨዋ ያሳደገኝ ሰው እስከሆንኩ ድረስ አይምሮ ውስጥ የሚመጣ ጥሩነት አለገባችሁ የሌላው ና ስዘቀዝቅ የሚሰማቸው ስሜት እኔስጋ ስጋ ምንድን ነው የሚሆነው? የኔና ትዘቅዝቃ በያት ምንድን ነው የሚሰማኝ የሚለውን ነገር ቆም ብዬ እንዳስብ ያደርጋል። ገባችሁ? ይሄ ነው አይምሮ ያለው ሰው ማሰብ የሚችለው ይሄንን ነው። በህይወት ያለ ሰው እንኳን ብታደርጉ ምንም አይደለም፣ ግን ትከፍሉበታላችሁ። ይህ ዋጋ ትከፍሉበታላችሁ። እመኑ፣ አንድ ቀን ዋጋ ያስከፍላችኋል። ለምን አደረግኩት ብላችሁ የምትጸጸጡበት ጊዜ ይኖራል። የዛኔ ደግሞ ያለፈውን ቀን መመለስ አትችሉም። ስለዚህ የዛሬው ቪዲዮ በጣም በቃ ባዝንም ደስ የሚል ነው። ቀጥሉልን፣ አሁን አሪፍ ነገር ይዛችኋል ውዶችዬ። እኔ ግን በነገራችን ላይ ማለት ነው የጠበኩት በዚህ መልክ አልነበረም። ምክንያቱም እዛኛው ቤትም አንዳንድ ኮሜንቶች እያየው ስለነበረ ነው። ዳኒ ቤት በተለቀቀው ቪዲዮ ዛሬ እነሱ አሾይና እያሉ እየጨፈሩ ሁሉንም እናውቃለን። ድራማ ነው እየተሰራ ያለው ነገር ግን አንዳንድ በጎች ነገሩ ሳይገባቸው በዘፈቀደ የሚራመዱ ፍቅር ከጨዋታው ውጭ ሆነች እያሉ በጣም ሲደሰቱ አይቻለሁኝ። ግን ፍቅር መቼም ከጨዋታው ውጪ አትሆንም። ሌላ አሁን እዚህ ጋር ባለው ነገር አያበቃም ማለት ነው። ስለዚህ ዋናው ነገር አሁን ከገባችበት ነገር ራሷን የሚያነጻ ነገር ማግኘቷ ነው። አለቀ። ራሷን አንጽታለች። ከዚህ በኋላ ማንም ምንም ይበላት ምሰማ ልጅ አይደለችም። አለቀ። የፈለጋችሁትን አውሩ፣ የፈለጋችሁትን አድርጎ ፍቅር ማድረግ ያለባትን ነገር የምታውቅ ልጅ ናት። በቃ ብዙ ደስ አይበላችሁም። አትሄድም፣ ሲጀመር አትሄድም፣ የትም አትሄድም። ፍቅርና ፉፉዬም ይቀጥላሉ። ብዙ አትደሰቱ። ኦኬ፣ ምቀኞች የራስሽን ትዳርሽን በጠበት ኛኛኛኛኛ የምትሉ ማለት ነው። ምንም የሚበጠበት ነገር የለም። ኤፋ እያችሁ ታርል። በመጨረሻ ፓስፖርቷን ይዙት ላጥ አለቅ። ሴት ልጅ ናት እንዲኖረ ወጣ ደረሳበት የምታስቆመ። ስለዚህ ምንም ማድረግ አይቻልም። ፍቅርዬ አትሄድም፣ ፉፉዬም ይመለሳል። ያው የኛ ልጅ ለጊዜው ነገሮች አናደውት ነው፣ እርግጠኛ ነኝ። ያችም ማናት የጦስ ዶሮ ማነው ሱማ ሱማ ማያዝልኝ የጦስ ዶሮን በመሀል የገባችው ለዚሁ፣ ልክ እንደ ቡራ ለድራማው ነው። ቡራ አሁን እነሱን ለማዳን፣ የእነሱን ትዳር ለማዳን ነው አደል። ልክ እንደ ማነው፣ በጽጌ በአብርሽና በሩታ መካከል የገባው ኢሳ የእነሱን ህይወት ለማዳን ነው አደል። ልክ ይሄም ቡራም የገባው በእነሱ መካከል ምንም ነገር ኖሮት ሳይሆን የፉፉ ጓደኛ ስለሆነ ህይወቱን ማዳን ስለፈለገ ነው፣ ገባችሁ? ይህን ያደረገው ስለዚህ በቀጣይ ቪዲዮ በፉፉ ቤት ደስ የሚል ቪዲዮ ይመጣል፣ ወይ በኤፋ ቤት እንዲሁም ደግሞ በናብርሽ ቤትም ሊኖር ይችላል። ግን አሁን አይደለም። በናብር ከናብርሽ ጋር የሚለቁት አሁን ይሄ ነገር ስለመጣ ከናብርሽ ጋር አሁን አይደለም። ምናልባት ከኤፋ ቤት ከዛ ከፉፉ ቤት ተለቆ ሰላም ከፈጠሩ በኋላ ደግሞ ከአብርሽ ጋራ አዲስ አንድ ሌላ ቪዲዮ ይኖራችኋል። እንግዲህ ምንም እያያችሁ ነው የምትቃጠሉት? በጎቹ እነሱ ቢዝነስ፣ ቢዝነስ ነው እኮ ይሄ፣ ስራ ነው አታላዝኑ፣ ዝም ብላችሁ ማለት ነው በጣም አላዘናችሁ እያለቅጥ ማለት ነው በጣም የምታወሩትን የምታደርጉት ነገር ግራ ገባችሁ። በቃ ምን ማድረግ ምን መስራት እንዳለ፣ ይልቅ ስራ ስሩ። ምን ላደርግ ለራሴ ህይወት ብላችሁ ብታስቡ መልካም ነው። ዞሮ ዞሮ ምንም ላይክ ማርጉ ዲስላይክ ማርጉ፣ ቪዲዮን ግን ይውላት ቪዲዮን ይውት ይውት ይውት ኖሬ ሙልጭ። የወሬ ችግር አለባችኋል። የወሬ ጥሞት አለባችኋል። ለ ቪዲዮን ይውት እስከ መጨረሻ አይታችሁ ነው ደግሞ ኮሜንት መጻፍ ያለባችሁ። እሺ፣ ዝም ብሎ ኮሜንት ከመሀል ገብቶ አይጻፍም። ነውር ነው፣ በጣም ነውር ነው። እኛ ቤት ክልክል ነው። ፉ ነው፣ ፉ ነው። ግን እኔ በጣም ማድረግ የምፈልገው በዚህ አጋጣሚ የፋዬ ነው ለእውነት የቆመ ልጅ እንኳን አለም በዚህ በድራማ መካከል ቀርቶ ያኔ ለእውነት እንኳን ተሰብራ የመጣ ሰዓት እንኳን ራሱ በእውነት የቆመላት ብዙ ቢኖር ኤፋ ነው፣ ከፈጣሪ በታች ኤፋ ለምለም ነጺ በቃ እንደዚህ ያኖት የዛ ፋሚሊዎች በጣም ምን እንጃ ሳላደንቅ ማለፍ አልፈልግም። እና በተለይ ኤፋ ብዙ ሆኗል፣ ለእሷ ብዙ እየተዘቀዘቀ እየተሰደበ እናቱ ሳይቀር ፎቶ እየተዘቀዘቀ ነበር ሲሰደብ የነበረው። እና በጣም ነው ማደንቅህ፣ በጣም ነው ማከብረው ወንድሜ። ግን ደግሞ እንደዚህ አይነት ሰው አያድግም፣ ታውቃላችሁ እኛ ሀገር ላይ ስድብ ቦጥቦጥ ክትክት ያለበት ሲሆን ነው የሚያድገው። የኤፋን ቻናል እዩት፣ ቪው ዛታች ነው። በቃ ግን የሚሰራው አስቂኝ አዝናኝ፣ በቃ ደስ የሚል ቪዲዮ ነው የሚሰራው። ግን ያንን ከኔ ጭምር ያንን አንፈልግም። ሁሌ ጨብጭቅጭቅ ያለበት ነው የምንፈልገው። አሁን እመኑኝ። እና አብርሽ ዛሬ ተጨፈራል። ሰላም ፈጠሩ ምናለች በሉኝ። በቀጣይ ቪዲዮ አራ መቶ ሦስት መቶ ሺህ ሲታይ የነበረው አብረሽ ቤት ዝም ብላችሁ እዩ። ሁለት መቶ መቶ ነው የሚወርደው። ምክንያቱም ከኔ ጭም ወሬ ስለሆነ የምንወደው ማለት ነው። ከዚያ ይመጡላቸዋል በሌላ ምዕራፍ ማለት ነው። ድራማው ይቀጥላል፣ ወዙን ይቀይራል፣ ይቀጥላል። እነሱ ከዚህ በኋላ ህይወታቸው ኑሯቸውም ድራማ ነው። ዶላር እና ድራማ አለቀ። ለማንኛውም ፍቅርዬ፣ የእኔ ውድ እንባሽን አታድግፊ። እንባሽን ማሳየት አልፈልግም ብለሽ አታሳይ ማንም ወዳጆችሽም ደስ አይለንም። ጠላቶችሽ ደግሞ እንዲስቁ ወይም ደግሞ ተሸንፈች እንዲሉሽ አንፈልግም። ስለዚህ ከዚህ በኋላ ቆፍጠን በሽ መምጣት ያለብሽ ኔወድሽ ማልቀስ የሚባል ነገር የለም። ትናንትን ሳልፈሽ የለ እንኳን የዛሬውን የዛሬ እኮ በጣም ቀላል ነው። ስለዚህ ምንም ማልቀስ አይጠበቅብሽም። አንቺ ይጠበቅብሽን አድርገሻል የኔ ልዕልት ማለት ነው። ለማንኛውም ቪዲዮ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አስር ሺ አስገቡኝ። ፍቅርዬንም እስኪ ቶሎ ሁለት መቶ ኬ እናስገባት እና የሁለት መቶ ኬ ክንቁረስ ምንድን ነው እናንተ ምንድነው ነው እንደዚህ መሰሰት ወዳቸው ያለው መልካም ጊዜ ቻው ቻው።